ከዚህ ጋር የምታያቸውን የተለያዩ አጫጭር የእንግሊዝኛ አነጋግሮችን እንዴት በቀላል መንገድ መልመድና እንዲሁም ደግሞ ማንበብ ብቻ አይደለም፣ ትርጉማቸውን እንዴት በቀላል መንገድ መልመድ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ሁሌም ፕራክቲስ ማድረግ ልምምድ ማድረግ፣ እንዲሁም ደግሞ ይህን ቪዲዮ ወይም ትምህርት ስትከታተሉ ደብተር እስክሪብቶ መያዛችሁን መዘንጋት የለባቸውም ማለት ነው። በእርግጠኝነት ሁሌም የምንለቃቸውን ቪዲዮዎች ደብተር እስክርቢቶ እየያዛችሁ እየጻፋችሁ በደንብ መከታተል ከቻላችሁ አንድ ቀን ይገባቸዋል ማለት ነው። ምክንያቱም ትምህርት በባህሪው ፍላጎት ይጠይቃል፣ እንዲሁም ደግሞ አለመሰልቸት፣ ሁሌም ይገባኛል እያሉ መከታተልን ትምህርት ይፈልጋል ማለት ነው። እንደዚህ ማድረግ ከቻለን በቀላል መንገድ እንግሊዘኛን መልመድ እንችላለን ማለት ነው። ኦኬ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀመር መጀመሪያ የምታዩት የእንግሊዝኛ ኮሚኒኬሽን ወይም ደግሞ ንግግር ምን ይላል ወደሚለው ስንሄድ ኦኬ እንግዲህ የመጀመሪያዋ እንደምታዩት ታነባቢ ነች፣ ሁለተኛዋም ታነባቢ ነች። ሶ ሁለት ተነባቢ በተከታታይ መጧል። በዚህም ጊዜ ምን ብል እናነበው ነው። በጣም ይቅርታ ሁለት ተነባቢ ሳይሆን የመጀመሪያዋ አናባቢ ነች ተነባቢ ሳትሆን አናባቢ ነች። ሁለተኛዋ ተነባቢ ነች። ምክንያቱም የመጀመሪያዋ ካፒታል አይ ነች፣ ሁለተኛዋ ደግሞ ተነባቢ ቲ ነው የምንላት። ስለዚህ አይና ቲን ምን ብለን ነው የምናነብ? ኢት ብለን እናነባለን። ኢት ኦኬ። ወደዚህኛው ስንሄድ በተመሳሳይ አይ አናባቢ ነች፣ ኤስ ተነባቢ ነች። ስለዚህ አይና ኤስን በአንድ ላይ ኢዝ ብለን ማንበብ ኢዝ። ኦኬ ወደዚኛው ስንሄድ ኤስ አይ እንደ ምን ይነበባል? እንደ ሲ እናነበዋለን። ለምን? አሁን ከዚህ ጋር ከሁለት በላይ ምን አለ? አነባቢ አለ፣ ወይም ደግሞ ቫውል አለ። ስለዚህ ኤስ አይ ሲ ብለን እንጠራለን። ኦኬ ኤምን እንደ ም፣ ፒን እንደ ፕ፣ ኤልኤን ባንድ ላይ እንደ ል እናነባለን። ስለዚህ ሙሉ ሲነበብ ሲ? ምፕል ሲምፕል ሲምፕል። ሙሉ ሲነበብ ኢት ኢዝ ሲምፕል። ኢት ኢዝ ሲምፕል ስንል ምን ማለት ነው? ቀላል ነው ማለት ነው። ምክንያቱም ሲምፕል ማለት ቀላል ማለት ነው። ኢት ኢዝ ስንል ደግሞ ምንናገርለት ነገር ማለት ነው። ሶ ኢት ኢዝ ሲምፕል ስንል ቀላል ነው እያልን ነው። ኦኬ፣ መልካም ወደ ሁለተኛው ስንሄድ በተመሳሳይ አይናቲን ኢት እንላለን። ኦኬ ከዛ አይነ ኤስን እንደ ይዝ ማንበብ። ኦኬ ኤስ ምን ይላል? ፒ ኦ በቀላሉ እንደ ፖ ማንበብ። ኦ ሁሌም ኦ የሚል ድምፅ ነው ያለው። ስለዚህ ፒ ኦን ፖ እንላለን። ፖ ኦኬ። ከዛ ኤስ ኤስ ሚል ሁለት ተነባቢ በተከታታይ መጥቷል። የመጀመሪያውን እናልፍና ሲ አይ እናነባለን። ሲ አይ እንደ ሲ ይነበባል። ቢ እንደ ብ፣ ኤልኢ በተመሳሳይ እንደ ል ማለት ሲነበብ ፖ ሲ ብ ል ፖሲብል፣ ፖሲብል ሙሉ ሲነበብ ኤት ኢት ኢዝ ፖሲብል፣ ኢት ኢዝ ፖሲብል። ምን ማለት ነው? ይቻላል እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ አይ ናቲን ኢት እንላለን። እንዲሁም አይ ና ኤስን ኢዝ ብሎ ማንበብ ኦኬ፣ ወደዚህኛው ስንሄድ ቢኦን እንደ ቦ አር አይን እንደ ሪ ኤንን እንደ ን ጅን እንደ ግ ባንድ ላይ ሲነበብ ቦ ሪ ን ግ ቦሪንግ ቦሪንግ። ሙሉ ሲነበብ ኢት ኢዝ ቦሪንግ ኢቲዝ ቦሪንግ አሰልች ነው ማለት ነው። ኦኬ ወደዚኛው ስድኛ ውስጥ ምን ይላል? በተመሳሳይ አይናቲን አይቀየርም። ኢት ብለን ነው የምናነብ አይነ ኤስን እንደ ይዝ ነው የምናነበው። ኦኬ ወደዚኛው ስንሄድ ኤን እንደ አ ሁሌም ኤ መጀመሪያ ላይ ስትመጣ አ ብለን እናነባለን። ኦኬ ኤም ኤን እንደ ማ ዜድ አይ እንደ ዚ ኤንን እንደ ን ጅን እንደ ግ እንደ ጅ ሳይሆን እንደ ግ በአንድ ላይ አ ማ ዚ ግ አማዚንግ አማዚንግ ሙሉ ሲነበብ ኤትስ ኤዝ አማዚንግ ኢቲዝ አማዚንግ ምን ማለት ነው? ቆንጆ ነው እንደ ማለት ነው። ኦኬ ወደዚህኛው ስልኛ ውስ ምን ይላል? ደብሉ ኤች ኦ በአንድ ላይ ሁ ብለን እናነባዋለን። ማናልኳችሁ ደብሉ ኤች ኤ ኤች ኦ እንደ ሁ ኦኬ አይ እና ኤስ ኢዝ ተብሎ ነው የሚነበብ። ኤች እና ኢ እንደ ሂ እናነባዋለን። በአንድ ላይ ስናነባው? ሁ ኢዝ ሂ፣ ሁ ኢዝ ሂ ማን ነው እንደማለት ነው። ኦኬ ወደዚኛው ሰኞስ ምን ይላል? ዲኦ እንደምን ይነበባል? እንደ ዶ ሳይሆን እንደ ዱ ይነበባል። ዱ እንላለን። ኦኬ ከወደዚኛው ስንሄድ ዋይ ለብቻዋ እንደ ኦና ዩን እንደው በአንድ ላይ ይ ው ዩው። ኦኬ ኤስ ምን ይላል? ኢን እንደ ኢ ኤስ አይለንት ነች ቲን እንደ ት በአንድ ላይ ኢ ት ኢት ሙሉ ሲነበብ ዱ ዩው ኢትስ፣ ዱዩውኢት በልተሃል ወይም በልተሻል ማለት ነው። ኦኬ ወደዝኛው ስነድ እኛውስ ምን ይላል አይን፣ አይ እንላለን። ኦኬ ከዛ ኬ እና ኤን በተከታታይ ሲመጡ ኬ አትነበብም ብለናል። ስለዚህ ኬን እንተውና ኤንኦን እንደ ኖ፣ ደብልዩን እንደው ባንድ ላይ ኖ ው፣ ኖ፣ ኖ። ኦኬ ከዛ ኤች አይ ኤም ሂም ተብሎ ይነበባል። ሙሉ ሲነበብ አይ ናው ሂም አይ ናው ሂም አውቀዋለሁ ማለት ነው። ኦኬ ይህም በዚህ ካየን ወደዚኛው እንሂድ። ኦኬ ወደዚኛው ስንሄድ ምን ይላል? አይን አይ እንላለን። ኤኤም ምን ተብሎ ይነበባል? አም ብለን እናነባዋለን። ኦኬ ከዛ ጅን እንደ ግ፣ ኤልኤ እንደ ላ፣ ዲ እንደ ድ። ኦኬ እዛ በቀላሉ ግ ላ ድ ግላንድ ግላንድ ሙሉ ሲነበብ አይ አም ግላንድ አይ አም ግላንድ ደስተኛ ነኝ ማለት ነው። ኦኬ ወደዚህኛው ስንሄድ ደብልዩ ኤች ኦ ምን ተብሎ ይነበባል ብለናል፣ እንደ ሁ እንደሚነበብ አይተናል። አይ እና ኤስ እንደ ይዝ ይነበባል ወይም ደግሞ ይዝ የሚል ድምጽ አለው። ኤስ ኤች ኢ እንደ ሺ ይነበባል። ሙሉ ሲነበብ ሁ ኢዝ ሺ ሁ ኢዝ ሺ ማናት እንደማለት ነው። ኦኬ ይህኛውስ ምን ይላል? አይን አይ እንላለን። ኤኤም ምን ተብሎ ይነበባል? አም ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤፍን እንደ ፍ አርኢን እንደ ሪ የመጨረሻዋ ኢ ሳይለንት ነች። ሙሉ ሲነበብ ፍ ሪ ፍሪ ፍሪ። ሙሉ ሲነበብ አይ አም ፍሪ አይ አም ፍሪ ነፃ ነኝ ማለት ነው። ኦኬ ወደዚኛው ስንሄድ በተመሳሳይ አይን አይ እንላለን ኤኤም አም ተብሎ ይነበባል። ኦኬ ከዛ ይስ ምን ይላል? ኤን እንደ አ ጅን እንደ ግ አር ኢ ኢ በአንድ ላይ እንደ ሪ ወይም ደግሞ አር ኢን እንደ ሪ እናነብና ኢ አትነበብም። ስለዚህ በአንድ ላይ አ ግሪ አግሪ አግሪ ሙሉ ሲነበብ አይ አም አግሪ አይ አም አግሪ ተስማምቻለሁ ማለት ነው። ኦኬ ወደ ስልኛ ውስጥ ምን ይላል? አይን አይ ማለት ኤኤም አም ተብሎ ይነበባል። ኦኬ ከዛ ይስ ምን ይላል? አርኢን እንደ ሬ ይነበባል። ኤ ሳይለንት ነች። ዲና ዋይ እንደ ዲ ዲ የሚል ድምፅ አለው። በአንድ ላይ ሬ ዲ፣ ሬ ዲ። ሙሉ ሲነበብ አይ አም ሬዲ፣ አይ አም ሬዲ፣ ዝግጁ ነኝ ማለት ነው። ኦኬ ወደዚኛው ስንሄድ አይ እንላለን ኦኬ። ከዛ ኤል አይን እንደ ላይ ኪኢን እንደ ክ በአንድ ላይ ላይ እክ ላይክ። ኦኬ። ይስ ምን ይላል? ሲኤ እንደ ካ ሳይሆን እንደ ኬ ኪኢ እንደ ክ በአንድ ላይ ኬ ክ ኬክ። ሙሉ ሲነበብ አይ ላይክ ኬክ አይ ላይክ ኬክ፣ ኬክ እወዳለሁ ማለት ነው። ኦኬ፣ ወደ መጨረሻው ስንሄድ አይን አይ እንላለን። ኦኬ። ይህ ምን ተብሎ ይነበባል ብለናል? ኬንኤን በተከታታይ ከመጣ ኬ አትነበብም። ኤንኦ እንደ ኖ ደብሊው እንደ ው በአንድ ላይ ኖ ኖው ኖ። ኦኬ ከዛ ኤች ኢአር በአንድ ላይ ሃር። ሙሉ ሲነበብ አይ ኖው ሃር አይ ኖው ሃር፣ አውቃታለሁ እንደማለት ነው። ኦኬ በእንደዚህን አይነት መንገድ ፕራክቲስ እናርግ እንለማመድ። በእርግጠኝነት ሁሌም ፕራክቲስ ማድረግ መለማመድ የቻለ ተማሪ በአጭር ቀን ውስጥ እንግሊዝኛ ላይ ለውጥ ማምጣት ይችላል። የዛሬ ትምህርታችን የቪዲዮያችን ይህንን ይመስላል። ቀጣይ በሌላ ትምህርቱ የቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ሰላሙን